የኢትዮጵያ ሙዚቃ በሺዎች ለሚቆጠሩ ዓመታት ወደኋላ የሚመልስ የበለጸገና የተለያየ ታሪክ አለው። ከአገሪቱ ባህላዊ ሃይማኖታዊና ጎሳዊ ልዩነት ጋር በጥብቅ የተቆራኘ ነው። ከጥንታዊ መስተጋብሮቹ እስከ ዘመናዊው ድረስ የኢትዮጵያ የሙዚቃ ታሪክ አጠቃላይ እይታ ምን ይመስላል? የሚለውን በዚህ ቪዲዮ ልናስመለክታችሁ ወደናል። ውድ የቻናላችን ተከታታዮች በዛሬው የሰዋሰው ፖድካስት ቲፕ የኢትዮጵያ የሙዚቃ ታሪክ ከነ ከፍታና ዝቅታው እና አስቃኛችሁ ወደድን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሙዚቃ ለኢትዮጵያ እንግዳ አይደለም። ሀገራችን ኢትዮጵያ በስድስተኛው መቶ ክፍለ ዘመን ቅዱስ ያሬድን ያክል የዜማ ሊቅ የበቀለባት ምድር ናት። እስከ ዛሬ በቤተ ክርስቲያን ዝማሪዎች ውስጥ ጥቅም ላይ የሚውሉ የሙዚቃ ኖታ ስርዓትና ሶስት ዋና ዋና ዜማዎችን ዜማ ግዕዝ እዝልና አራራ ያዳብሯል። ኢትዮጵያ በርካታ የአገር ውስጥ የሙዚቃ መሳሪያዎች አሏት። ከእነዚህ መካከል ክራር፣ ማሲንቆ፣ ዋሽንት፣ ከበሮና በገና ጥቂቶቹ ናቸው። ኢትዮጵያ ከ80 በላይ ብሔረሰቦች መኖሪያ ናት። እያንዳንዱም የራሱ የሙዚቃ ወጎች፣ ምትና የሙዚቃ መሳሪያዎች አሉት። ለምሳሌ የኦሮሞ ሕዝብ እንደ ቦኩ ያሉ የራሳቸው የባህል ሙዚቃዎች፣ ስልቶችና የሙዚቃ መሳሪያዎች አሏቸው። የትግራይ የአማራና የሲዳማ ህዝቦችም ሁሉም ልዩ የሙዚቃ ወጎች አሏቸው። የኢትዮጵያ ሙዚቃ የተለያየና ከሀገሪቱ ባህላዊና ማህበራዊ መስተጋብር ጋር በጥብቅ የተቆራኘ ነው። ምንም እንኳን በኢትዮጵያ ከሰማንያ በላይ የተለያዩ ብሔረሰቦች ቢኖሩም አራት ዋና ዋና የሙዚቃ ስልቶች ግን ጎልተው ይታያሉ። እነዚህ ስልቶች በአጠቃላይ ከአገሪቱ ዋና ዋና የቋንቋና የጎሳ ክልሎች ጋር የተቆራኙ ሲሆኑ ልዩ የሙዚቃ እርከኖች፣ ምቶችና የድምፅ ቴክኒኮች ያንጸባርቃሉ። አራቱ ዋና ዋና ስልቶች ትዝታ፣ ባቲ፣ አምባሰልና አንቺሆዬ ናቸው። የቅዱስ ያሬድ የዜማ ድርሰት ለመንፈሳዊ አገልግሎት የተደረሰ ቢሆንም በኋላ እያደገ ለመጣው ዓለማዊ ሙዚቃ ወይም ሴኩላር ሚዚክ መሠረት መጣሉ የማይታበይ ሀቅ ነው። የኢትዮጵያ የዘመናዊ ሙዚቃ ጉዞ መነሻ እየተደረገ በታሪክ የሚነሳው የአርባዎቹ የአርመን ዜጎች ወደ ኢትዮጵያ መምጣትና የማርሽ ባንድ ማቋቋም ነው። ይሁን እንጂ ገና በአጼ ሚኒሊክ ዘመን ጀምሮ በኢትዮጵያ ዘመናዊ የሙዚቃ ቡድን መቋቋም ሙከራዎች ነበሩ። ፍራንሲስ ፋልሴቶ ስለ ኢትዮጵያ የዘመናዊ ሙዚቃ ጉዞ በጻፉ ማስታወሻ ይህንን ሀሳብ አስፍሯል። አጼ ሚኒሊክ አድዋ ላይ ጣሊያን ድል ካደረጉ በኋላ ከሩሲያ ሳር ንጉሱን እጅ ለመንሳት አምባሳደራቸውን ወደ ኢትዮጵያ ላቁም። አምባሳደሩ ለንጉሱ ይዞ ከመጣው እጅ መንሻ መካከል አርባ የብራስ የሙዚቃ መሳሪያዎች ይገኙበት ነበር። የእነዚህን የሙዚቃ መሳሪያዎች ያጫወት ሙያ ለማሰልጠን ደግሞ ሚሌ ዊስኪ የተባለው የሙዚቃ መምህር አብሮ ተልኮ ነበር። ሚሌ ዊስኪም ኢትዮጵያውያን ወጣቶችን ሙዚቃ ለማስተማር ጥረት ያደርግ ነበር። ከዚህ ከፋልሲቶ ማስታወሻ እንደምንረዳው የአድዋ ድል ለኢትዮጵያ የዘመናዊ ሙዚቃ በር ከፋችም ጭምር ነበር። እነኚህ ከላይ ከተጠቀሱት የታሪክ አጋጣሚዎች አንዱ ለሆነው በኢትዮጵያ ዘመናዊ ሙዚቃ እጅጉን ያበበበትና ትልቅ ደረጃ ላይ የደረሰበት ዘመን ከ1974 ዓ ም እስከ አብዮቱ ፍንዳታ ድረስ ያሉት 20 ዓመታት ናቸው። እነኚህ 20 ዓመታት ለኢትዮጵያ ሙዚቃ ወርቃማ ዓመታት ነበሩ። ቀደም ብለው ተቋቁመው የነበሩ የተለያዩ ወታደራዊ ባንዶች ምርጥ ምርጥ ድምፃውያንን በመመልመል አዳዲስ ሙዚቃዎችን እያጠኑ ብቅ ማለት ሲጀምሩ የአጼ ኃይለሥላሴና አገር ፍቅር ቲያትር ቤቶችም መድረኩን በመቀላቀል ምርጥ ምርጥ ሙዚቃዎችን እያዘጋጁ ማቅረብ ጀመሩ። በ1950ዎቹ መጨረሻና በ1960ዎቹ እንደ ራስ ዋሊያና ሩሃ ባንድ ያሉ የግል ባንዶች በብዛት መቋቋም ጀመሩ። ይህን ጊዜ የተለያዩ ዕውቅ ሙዚቀኞች ወደ መድረክ የመጡበትና የኢትዮጵያ ባህላዊ የሙዚቃ ከምዕራቡ ዓለም ጋር እየተዋሃደ የራሱን ቀለምና መስመር መያዝ የጀመረበት ጊዜ ነበር። በተለይም ከሁለተኛው የዓለም ጦርነት በኋላ ዓለምን የተቆጣጠሩት የአሜሪካ የሙዚቃ ስልቶች በእኛም አገር ሙዚቃ ላይ ያሳደሩት ተጽዕኖ በጉሌ እየታየበት ዘመን ነው። ለዚህ የሙዚቃ ተጽዕኖ የማስ ሚዲያ ሚና ከፍተኛ ነበር። በጊዜው በተለያዩ ሬዲዮ ላይ የተላለፉ የነበሩ የአሜሪካ ሙዚቃዎች በወቅቱ የነበሩትን የኢትዮጵያ ሙዚቃ ባለሙያዎች ልብ የገዙና ለስራቸው መነሻ የሆኑ ነበሩ። የኢትዮ ጃዝ አባት በመባል የሚታወቁት እንደ ሙላቱ አስታጥቄ ያሉ አርቲስቶች ባህላዊ የኢትዮጵያን ሙዚቃ ከጃዝ ከላቲንና ከፈንክ ጋር እየቀላቀሉ ሙዚቃውን ለማሳደግ የራሱን አስተዋጽኦ አድርገዋል። ሌሎች ታዋቂ አርቲስቶች ጥላሁን ገሰሰ፣ ማህሙድ አህመድ፣ አለማየሁ እሸቴና ብዙ ብዙነሽ በቀለ ትልቅ አስተዋጽኦ ነበራቸው። አዲስ አበባም ይህን ሙዚቃ የሚያስተዋውቁ የምሽት ክለቦች እና ኦርኬስትራዎች ያሏት የባህል ማዕከል ሆነች። የአሜሪካ የሰላም ጓዶች ወደ ኢትዮጵያ መምጣት እንዲሁም የአሜሪካ የቃኘው የጦር ሰፈር በአስመራ በመገንባት ኢትዮጵያውያን የሙዚቃ ባለሙያዎች ከውጭው ዓለም ሙዚቃ ጋር በደንብ እንዲተዋወቁ እድል የፈጠሩ አጋጣሚዎች ነበሩ። የኢትዮጵያ የዘመናዊ ሙዚቃ ጉዞ ለጎረቤት አፍሪካ ሀገራት በሩን የዘጋና ሩቅ የተመለከተ ስለመሆኑ አንዳንድ በጉዳዩ ዙሪያ ጥናት ያደረጉ ባለሙያዎች ይጽፋሉ። ለምሳሌ ፍራንሲስ ፋልሴቶ ይህን ጉዳይ በተመለከተ የሚካተለውን ሀሳብ አስፍረዋል። እስከ ቅርብ ጊዜ ድረስ በኢትዮጵያ ሙዚቃ ውስጥ የአፍሪካ ሙዚቃ ተጽዕኖ ያለበት ሥራ ማግኘት ከባድ ነው። ለምሳሌ የዛይሩ ሩምባ፣ የጋና፣ የናይጄሪያ፣ የማሊ ወይም የደቡብ አፍሪካ ስልት ቀመስ ሥራዎች በኢትዮጵያ ሙዚቃ ውስጥ ማግኘት ያስቸግራል። ይህም የኢትዮጵያ ሙዚቃ ልዩ ነገር የጠገበ እንዲሆን አድርጎታል ይላሉ። የኢትዮጵያ ወርቃማ የሙዚቃ ዘመን ከፍተኛውን እድገት ያሳየው የሪከርድ ካምፓኒዎች ሙዚቃ ማሳተም በጀመሩበት ዘመን ነበር። እንደ አማሸት ያሉ የሙዚቃ አፍቃሪዎች ወደ ሙዚቃ የማሳተሙ ሥራ መግባታቸውና እንደ ኬፋና ፊሊፕስ ያሉ ሙዚቃ አሳታሚዎች ሥራ መጀመራቸው የኢትዮጵያ የዘመናዊ ሙዚቃ ጉዞውን ሲያፋጠን፣ ለወርቃማው የሙዚቃ ዘመንም ትልቅ ግርማን ያጎናጸፈ አጋጣሚ ነበር። የደርግ አገዛዝ ከወደቀ በኋላም የኢትዮጵያ ሙዚቃ መነቃቃትን አሳይቷል። የሳተላይት ቴሌቪዥን፣ የኢንተርኔት አገልግሎትና ዓለም አቀፍ ትብብሮች አዳዲስ ስልቶችን ፈጥረዋል። የዛሬዎቹ የሙዚቃ ዘውጎች ኢትዮፖፕ እና ኢትዮ ራፕ ባህላዊ ዜማዎችን ከዘመናዊ ምቶች ጋር በማዋሃድ ሬጌና ሂፖፕን በተለይ በወጣቶች ኢትዮጵያውያን ዘንድ ተወዳጅነትን አትርፈዋል። እንደ ቴዲ አፍሮ፣ ጂጂ ወይም እጅጋዮ ሽባባው እና ዘዊኬንድ ያሉ የዲያስፖራ አርቲስቶች ለኢትዮጵያ ሙዚቃ ዓለም አቀፍ ትኩረት እንዲሰጠው አድርገዋል። የኢትዮጵያ ሙዚቃ በተለይም ኢትዮ ጃዝ ብዙ ዓለም አቀፍ አርቲስቶችን አነሳስቷል። እናም ልዩ በሆነው ባለ አምስት ቃና ስልቱ የበለጸጉ ምቶቹና ስሜታዊ ድምጻዊነቱ መከበሩን ቀጥሏል። ውድ የቻናላችን ቤተሰቦች፣ የኢትዮጵያ የሙዚቃ ታሪክ ምን እንደሚመስል ወደ እናንተ አደረስን? እናንተም ለሰዎች አስተማሪ ነው ቢቀርብ የምትሉት ታሪክ ካለ የአስተያየት መስጫው ላይ አስቀምጡልን። እንዲሁም እንዲህ አይነት ቪዲዮን ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱ እንጋብዛለን። ለዛሬ አበቃን። ጤና ይስጠልን።